በሁለት ዲያስፖራ ባለሀብት ወንድማማቾች የሚገነባው ቶሚ ባለአራት ኮከብ ኢንተርናሽናል ሆቴል ግንባታው ተጠናቆ ስራ ሲጀምር፣ ከአንድ ሺህ በላይ ዜጎች ጊዜያዊና አቋሚ የስራ እድል የሚፈጥር መሆኑ ተገልጿል። ባለአስር ወለል ህንጻ ግንባታውን በይፋ ያስጀመሩት የከምባታ ዞን ዋና አስተዳዳሪ አቶ አረጋ ሸቱ በዱራሜ ከተማ የሀምበርቾ ተራራን ዳግም ካልማን ወዲህ ከፍተኛ የሆነ የቱሪስት ፍሰት እየጨመረ መጥቷልም ሲሉ ገልጸዋል። ይህንን መሸከም የሚችል ማህበራዊ የአገልግሎት ዘርፎች በልማታዊ ባለሀብቶች መሰራ አቶ ቱሪዝምንና የግሉን ዘርፍ ተጠቃሚነት የሚያስተሳስር መሆኑንም ያመላክታል ነው ያሉት። ቶሚ ባላስር ወለል ህንፃ ግንባታው ተጀምሮ በተያዘለት ጊዜ እስኪጠናቀቅ ድረስ ተገቢውን ድጋፍ በማድረግ ከዱራሜ ከተማ አስተዳደር ጋር በቅንጅት እንደሚሰራ ዋና አስተዳዳሪው ጠቁመዋል። ከዚህ ቀደም የህዝብን መሬት ለልማት ወስደው ለአገልግሎት ክፍት ያላደረጉ ኢንቨስተሮችም ለአገልግሎት እንዲያበቁ አሳስበዋል። ዱራሜ የክልል ከተማ ናት። አሁን ደግሞ ሀምበርቾ 777 እና ተጨማሪ ስራዎች ከተሰሩ በኋላ ከፍተኛ የሆነ የቱሪስት ፍሰት እየመጣ እያደገ ነው ያለው። ለዚህ ሆቴል በጣም አስፈላጊ ነው። ዛሬ መሰረት ድንጋይ ጥለን የሚያስጀምረው ሆቴል ይህንን ጥያቄ የሚመልስ ነው የሚሆነው ማለት ነው። ስለዚህ እንዳላችሁት ቅድም አባቶች እንደጸለዩት እነሱም እንደተናገሩት በመጀመሪያ ስራውን ጀምራችሁ እስከምትጨርሱ እግዚአብሔር ይርዳችሁ ማለት ፈልጋለሁ። ከዛ ባሻገር እኛም ይህ ስራ ተጀምሮ እስከመጠናቀቅ ድረስ ለሰከንድ እኛ መፍታት በምንችለው ችግር ለሴክንድ እንቆም ስለማንፈቅድ እያንዳንዱን ጉዳይ እየተከታተልን የሚፈጠሩ ችግሮችን እየፈታን እንዳለን ማለት ነው። ከጎናችሁ በፊቱም ከጎናችሁ አለን አሁንም ከጎናችሁም ወደፊትም ከጎናችሁ እንሆናለን ማለት ነው። የዱራሜ ከተማ አስተዳደር ከንቲባቱ አክሊሉ አቡቶ በበኩላቸው ባለሀብቶቹ ከባህር ማዶ ያፈሩትን ከአንድ ቢሊዮን ብር በላይ ሀብት ዱራሜን ለማልማት የመጡ ልማታዊ ባለሀብቶችን አመስግነው ሌሎች መሰል ባለሀብቶችም በከተማው እንዲያለሙ ሲሉ ጥሪያቸውን አቅርበዋል። ዱራሜ ከተማ እንደተባለው የሀገራችን ክቡር ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ መጥቶ ከሄዱም ወዲህ አንበሮቹ ዳግም 77 እና 777 ባትን ተከትሎ የቱሪስት ማይጋል ሆናለች በየቀኑ ከፍተኛ የሆኑ የአገር ውጭና የአገር ውስጥ እንግዶች የሚጎርፉባት ከተማ መሆኗ ይታወቃል። ይሁን እንጂ ይህን ሁሉ የሚያስተናግዱ በቂ ሆቴሎች፣ በቂ መዝናኛ ቦታዎች እንደሌሉን በማሰብ ከአገር ውጭ የነበሩ ልመታዊ የሆኑ ባለሀብቶቻችን ለዚህ አላማ ሀብት ተሰባስቦ ገንዘብ ይዘው ይህን ትልቅ ተግባር እናሳካለን ብሎ ለመጡ አካላት በዱራሜ ከተማ አስተዳደር ትልቅ ምስጋና አለን። በዱራሜ ከተማ የሚገነባው ቶሚ ኢንተርናሽናል ባለአስር ወለል ህንፃ በተያዘለት በሶስት አመታት ውስጥም ግንባታው እንዲጠናቀቅ አሳስበዋል። የቶሚ ባለአራት ኮከብ ኢንተርናሽናል ሆቴል ባለቤት አቶ ጢሞቴዎስ አያንቶ በደቡብ አፍሪካ ላይ በርካታ የንግድ ሥራዎችን በመስራት ያካበቱትን ሀብት በትውልድ አካባቢያቸው የሚስተዋለውን የሆቴልና የቱሪዝም ኢንቨስትመንት ችግር ለመቅረፍ ከአራት አመት በፊት አቅደው ወደ ስራ መግባታቸውን ተናግረዋል። እኛ ኃይላችንን አጠናክረን ሀብታችንን ወደ ሀገራችን እንድናመጣ ካነሳሱ ነገሮች አንዱ ጠቅላይ ሚኒስትሩ ወደ ከምባታ ዞን ከመጡ ጊዜ ጀምሮ ብዙ ቱሪስቶች ወደ ከምባታ ዞን እንደሚመጡ አምነንበታል። እየመጡም ነው። እኛም ደግሞ የበኩላችንን መድረክ ስላለብን ከኛ ውጭ ያሉት የከምባታ ተወላጆች ሌሎችም ሀብታቸውን ወደ ዱራሜ ቢያመጡና ተጠቃሚና ረባርዶም በቅርብ ቀን ምላሽ እንደሚያገኙ ለማሳሰብ ፈልጋለሁ። የቶሚ ባለአራት ኮከብ ኢንተርናሽናል ሆቴል ባለቤት ታናሽ ወንድም የሆኑትና የድርጅቱ ሌላኛው ባለቤት አቶ አባይነህ ሀያንቱ በበኩላቸው ድርጅታችን በፍጥነትና በጥራት እንዲሁም የኢንተርናሽናል ሆቴል ስታንዳርድ አሟልቶ ተጠናቆ የክልሉንም ገጽታ በሚቀይር መልኩ ይሰራልም ብለዋል። ባለአራት ኮከብ ሆቴል ምን ያካትታል? ኢንክሉድንጉስ ምንድን ነው የሚባሉትን ነገሮች በጥራት እንዲሰራ የዞኑን ጥያቄ የሚመልስ አይደለም። ለዱራሜ ከተማ ለከምባታ ህዝብ ብቻ ሳይሆን ለክልሉም፣ አልፎም ለኢትዮጵያ ሀብት እንዲሆን ነው። ሰዎች ከአዲስ አበባ ድራይቭ አድርጎ መጥቶ ኢንጆ አርጎ የሚሄዱበትን ኦፖርቹኒቲ ለመፍጠር ነው። እንግዲህ በቻልና ጥን እግዚአብሔር በረዳን አቅም እየታገልን ያለ ነው።